ሰላም እንደምናችሁ ዛሬ በሌላ ቪዲዮ ተመልሼ የመጥቻለሁ። ዛሬ ደግሞ የምንሰራው አብሽ ነው። በጠየቃችሁ መሰረት አብሽ ነው የምንሰራው። ይሄ የተበጠበጠው አብሽ ነው። ይሄ ደግሞ የአብሽ ውሃ ነው። ቪዲዮን ሸር ለምታረጉልኝ፣ ለምታበረታቱ፣ ለምሰጡኝ ኮሜንት ሁሉ እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። አገራችን ኢትዮጵያን እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን። አሁን ወደ ስራው እንሂድ። በጠየቃችሁ መሰረት ዛሬ የምናዘጋጀው አብሽ ነው እና ሌላም ደግሞ አንዳንድ የጠየቃችሁኝ አላችሁ እሱንም እየሰራሁት ነው። ቪዲዮን ሲጨርስ አቀርበዋለሁ እና አብሹን የገዛሁት ከህንዶቹ ስቶር ነው። ይኸውላችሁ እንደዚህ ነው ታሽጎ የሚመጣው ከህንዶቹ ስቶር ነው የገዛሁት አብሹን። እና ኢትዮጵያ ቢሆን ይሄን ምንድነው የምናደርገው? ይታጠባል። ለምን እዛ አቧራም አለው አንዳንድ እንትን የማይጠፋውም ይታጠብና ነው ከዛም ይፈጨው። ይሄ ግን ይኸውላችሁ ጽድት ያለ ነው። እንደዚሁ ራሱን እንፈጨዋለን ሳናጥበው እና ከያነ ካነበብኩትም ራሴም ከማውቀው ከብዙ በጥቂቱ ስለ አብሽ ልንገራችሁ። አብሽ ስኳርን ይቆጣጠርልናል። ለልባችንም አብሽ በጣም ቆንጆ ነው። አብሽ ብንጠጣ ለሚያጠቡ ሴቶች፣ እኔም የተጠቀምኩበት ነው፣ ወተት በጣም ነው የሚያመጣው። ለክብደት ክብደታችንን ለመቀነስ ይጠቅመናል። እንደገና ኮሌስትሮል፣ ባድ ኮሌስትሮል የሚባለውን ይቆጣጠርልናል ይላል። ፋይበር አለው አይረን አለው ቫይታሚን አለው። ማንስትሬሽን እያመማቸው ለሚያስቸግራቸው ሴቶች በጣም ይጠቅማል ለሚለው። እንደገና ሞኖፖዝ ላረጉት ደግሞ ፍላሹን ይቆጣጠርላቸዋል ይላል። ለቆዳ ጽዳት እሱ በቃ በተለይ ፊት በጣም ነው የሚወለው ነው በጣም ቆንጆ ነው። ለቆዳ ጽዳት፣ ለጸጉር እድገት በጣም ነው የሚጠቅመው። እንደገና ደግሞ ለኩላሊት ጥቅም አለው። ለጉበት እንደ ክሊንዘር ነው ነው የሚለው ጉበትን ያጸዳል ነው የሚለው እና ለካንሰርም ይከላከላል ለሚለው ለራስ ምታት ይላል። ለቦን ሰፖርት አጥንታችንን በጣም ይጠቅመናል። ለቃር ራሱ እንደዚህ አንድ ማንኪያ ቅሞ ውሃ መጠጣት ይላል። በጣም ብዙ ዘርፈ ብዙ ነገር ነው አብሻ ያለው። እኔ ያው ግማሹን ማቀው ነው ግማሹን ያነበብኩት ነው እና አብሽን ህንዶች በጣም ይጠቀማሉ። እኛም በየቀኑ ብንጠቀም ከአብሽ ብዙ ጥቅም እናገኛለን። እና አብሽን ልክ እንደ ልማድ አርገ ነው በየቀኑ ምግባችን ውስጥ ብናድረግ ብዙ እንጠቀማለን ከአብሽ። እና ደግሞ በጣምም ቀላልም ነው ማዘጋጀቱ። እና አሁን ወደ መፍጨቱ እንሄድ። ይሄውና አብሹም እንዳያችሁት ፈጭቼው ነፍቼዋለሁ የሁላችሁ እንደዚህ ድቅቅ ብሏል እና አሁን ይሄንን በቀዝቃዛ ውሃ ንስንስ አረግ ያሳድርና ጠዋት ነው እንግዲህ ማጠለው የሁላችሁ በጣም በቃ በጣም ልስልስ ብሎ ቆንጆ ቆንጆ ሆኖ ደቋል አሁን ይሄንን እዚህ ሳህን ውስጥ ቀዝቃዛ ውሃ ሙልቼ ንስንስ አረገዋለሁ ሁላችሁ ሳህናችን ውሃው ዘለል ማለት አለበት። እንደዚህ ከሞላ ነው በኋላ ውሃው ለጧት ስቅጥ እንዲልልል። አሁን ይሄንን ልክ እንደ ኢትዮጵያ ኔ በእጄ ነው የምነሰንሰው። እንደዚህ ነው፣ በቃ እንደዚህ እነሰነስና ያድራል። ጠዋት ስነሳ እበጠብጥና አሳያችኋለሁ። እንግዲህ መጠኑን እንደምንፈልገው ነው የምናረገው። አብሽ በጣም ቆንጆ ነው። በጣምም ጤነኛም ነው። በጣምም ቆንጆ ነው። እንደውም ጠዋት በባዶ ሆድ ነው የሚጠጣው። እኛ ኢትዮጵያ ድሮ ቤተሰቦቼ እናቴም አባቴም አብሽ ይወዳሉ እና ጠዋት እንደዚህ ይነሰነስና ይመታና ይሰጠን ነበረ። እና አብሽ በጣም ቆንጆ ነው። አሁን በቃ እንደዚህ ከነሰነስኩት በኋላ ይህንን ጠዋት በማር ነው። ወርታች ዝቅጥ ብሎ ያድራል። በማር ነው፣ በቃ በቂ ነው። ይሄ እንደዚህ ሽፍን አድርጌ አሳድርና በቃ ጠዋት ነው። ጠዋት ይሄ ወርታች ዘግቶ ይጠብቀኛል። ጠዋት ነው አጥለንት የምንለው እንደዚህ አድርጌ አሳድረዋለሁ። ይኸውና አብሹ ማታ እንደዛ ነስነሰ ነው እንዳደረን ነው። አሁን ምንድን ነው ማድረገው? ይሄንን ከላይ ያለውን አጠለዋለሁ። ይሄንን ከላይ ያለውን ጥልል አረግና ይሄ ነው ምሬቱን እንዲያወጣ በደንብ ጥልል እናደርግና እስከ መጨረሻው እንደዚህ ካጠለልኩኝ በኋላ ምንድነው የምናደርገው? ሀገራችን ይሄንን እንደፈዋለን። እዚህ ሀገር ግን የሚሉት ይሄንን ሞቅ አድርጎ መጠጣት፣ አብሹን ጥሬውንም ቢሆን ዘፍዝፎ ሞቅ አድርጎ መጠጣት ለስኳርና ለክብደት መቀነስ ይጠቅማል። በጠዋት በባዶ ሆድ ሞቃ አድርጎ ይሄንን መጠጣት ይላሉ። የጥሬውንም ቢሆን ዘፍዝፎ እንደዚህም ቢሆን የተዘፈዘፈውን እና አሁን ይሄንን ምንድነው የማድረገው? ይሄንን እንዳያመርብኝ ይሄን ጫፍ ጫፉን እንደዚህ ጥርግ አደርገዋለሁ እና እዚህ ላይ ስኳር አድርገን ሀገራችን በእጃችን ነው፣ በእጃችን ነው የምንመታው። እኔ ግን በዚህ በእንቁላሏ መምቻ ስኳር አልኩኝ ማር አድርጌ በዚህ በእንቁላሏ መምቻ እመታዋለሁኝ። እና ያው ትንሽ አብሽ መምረር ጸባይ ስላለው ማር እንደምንፈልገው ነው የምንጨምረው። እያየን እየቀመስን እንጨምራለን። አሁን በዚህ በእንቁላል መምቻዋ ምትታረገዋለሁ ውሀ እየጨመርኩኝ እንደምንፈልገው ቅጥነት ውሃ እየጨመርን በዚህ በመምቻው በደንብ አድርጌ ምት አድርጌዋለሁ። ይኸውና አብሻችንም እንደዚህ ቆንጆ ሆኖ ተመትቷል። እንግዲህ አረፋ እስኪወጣ ይመታ ነው የሚባል እዚህ አገር ቤት እና በደንብ አድርጌ መትቸዋለሁ። እኔ በዚህ ውፍረት ነው የተውኩት። ውፍረቱን እንደምንፈልገው ማድረግ እንችላለን። በግል ግን እንደዚህ አድርገን ስንተው ይሄ ራሱ ልክ እንደ ቁርስ ይሆናል። በጠዋት በባዶ ሆድ ነው የሚጠጣው። አሁን እኛ ጋር ማክሰኞ ጠዋት ነው ዛሬ እና በባዶ ሆድ ነው የሚጠጣው አብሽ። ይሄኛውን ደግሞ ለብ አድርጌ እንዳልኳችሁ ያው ለክብደትም መቀነስ ለስኳርም ይጠቅማል እና ለብ አድርጌ ሞቅ አድርጌ አሳያችኋለሁ። ይሄንን በቃ እንደዚህ አድርጌ ጨርሻለሁ ማለት በጣም ቀላል ስራ ነው። እንደገና ደግሞ በጣም ብዙ ጤነኝ ብዙ በጣም ጤናማ ነው አብሽ አውጥቼላችሁ፣ ይኸውና አብሻችንም እንደዚህ ቆንጆ ሆኖ አልቋል። ይሄ ያው የተበጠበጠው ነው፣ ይሄ ደግሞ ውሃው ነው። የውሃውን እንደዚህ በባዶ ሆድ ስንጠጣው ለክብደት መቀነስ፣ ለስኳር፣ ለብዙ ነገር ይጠቅማል። ያው አብሽም በባዶ በባዶ ሆድ ነው የሚጠጣው እና ለብዙ ነገር ነው እንግዲህ እንደነገርኳቸው አብሽ በጣም ዘርፈ ብዙ የሆነ ጥቅም ነው ያለው በቀላሉ ቤታችን ሰርተን እንደዚህ መጠጣት እንችላለን እና ጤንነታችንን መጠበቅ እንችላለን እና ሰርታችሁ ሞክሩት። ስለጊዜያችሁ በጣም አመሰግናለሁ። ቪዲዮን ሼር ለምታረጉልኝ፣ ለምታበረታቱ፣ ለምትሰጡኝ ኮሜንት ሁሉ እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁ። ይህንንም ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አገራችን ኢትዮጵያን እግዚአብሔር ይጠብቅልን፣ እግዚአብሔር ይባርክልን። በሚቀጥለው ቪዲዮ እስከምንገናኝ ሁላችንም በያለንበት ቸር ያቆየን። ደህና ሁኑ ባይ